ሰላም፣ ሰላም እንዴት ናችሁ? የደሱ ሄልዝ ቲዩብ ቤተሰባዎች፣ እኔ ዛቢ ሜስከንዳና ነኝ በእያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለው። በዚህ ቪዲዮ አብሽ እንዴት ነው የወተት ምርትን የሚያስተካክለው ወይም ደግሞ የወተት ምርትን የሚጨምረው የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። በተለይ ደግሞ እናቶች ከወለዱ በኋላ አንዳንዴ የወተት ምርት መቀነስ አይነት ነገር ቢፈጠር እንዴት ነው አብሽን መጠቀም ይችሉት የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ያረጋችሁ ጀምሩ ነበር ሰዎችም የዩቱብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሸር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቢ ስመለስ እንደሚታወቀው በባህላዊና በዘመናዊ የሕክምና ዘዴ ተሞክሮ ውጤታማ የሆነ ንጥረ ነገር ነው። ማለት ብዙ ጊዜ እናቶች ከወለዱ በኋላ አንዳንዴ የወተት ምርት መቀነስ፣ ወተት በቂ ያለመሆን ሊፈጠር ይችላል ማለት ነው። በዛ ሂደት ህጻናትን ለመመገብ ይቸገራሉና አሁን እንዳልነው አብሽ ይህንን ሂደት በማስተካከልና የወተት ምርትን በመጨመር በባህላዊ እና በዘመናዊ የሕክምና ዘዴ ተጠንቶ ውጤታማ የሆነ እና ጥሩ የሆነ የወተት ምርትን ከሚያሻሽሉ ንጥረ ነገሮች አንዱ ነው ማለት ነው። በተለይ ደግሞ አንዲት እናት ከወለደች በኋላ የወተት ምርት ከቀነሰባት፣ በቂ ካልሆነ አሁን እንዳል ነው ህጻናትን ለመመገብ በጣም አስቸጋሪ ሁኔታ ሊፈጠርባት ይችላል ማለት ነው። ይህን ሂደት አብሽን ስትጠቀም የወተት ምርትን በቀላሉ በማስተካከል ህፃኑን ለመመገብ ምቹ ሁኔታ ይፈጥረላታል ማለት ነው። ነገር ግን ብዙ ጊዜ ይህንን ንጥረ ነገር አንዲትና በምስትወጥበት ጊዜ ጤና ባለሙያ መማከር በጣም አሪፍ ነው። በተለይ ደግሞ ተጓዳኝ በሽታ ያላቸው ሰዎች እንዲሁም ደግሞ የዶዙን አጀስትመንት ማወቅ ከፈለጉና አንዳንዴ ደግሞ ሌላ የተለያየ ኮሞርቢዲት ካላቸው እናቶች መጀመሪያ ጤና ባለሙያን አማክሮ ይህን መውሰድ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ አብሽ እንዴት ነው የወተት ምርትን የሚጨምረው የወተት ምርትን የሚያስተካክለው? በተለይ ደግሞ እናቶች ከወለዱ በኋላ አንዳንዴ ልጃቸውን ለመመገብ ይቸገራሉ ና ስለዚህ ይህን ሂደት እንዴት ነው የሚሰራው የሚለውን፣ አብሽን በሶስት ክፍ ለ እናንተ ነግራችኋለሁ። ቪዲዮን ሰብስክራይብ ያደረጋችሁ ሰዎች ቪዲዮን ሰብስክራይብ አድርጉ። ነበር ቤሰዎችም ላይክ እና ሸር እያደረጋችሁ ትብራችሁ እንዳይ ላይ ስል ጠይቃለሁ። እንደሚታወቀው የኤግዛክት ሜካኒዝሙ ባይታወቅም፣ ያ ማለት ስቲል ሪሰርችድ ቢሆንም በተለይ ደግሞ አንዳንድ ኤክስፐርቶች ወይም ደግሞ በሕክምና በተለያየ ሚስ ኤክስፐርት የሆኑ ሰዎች እንደሚሉት ከሆነ እንደሚታወቀው ፈኑግሪክ እያለ ምንጠረ ወይም ደግሞ አብሽን ከወለደች በኋላ ኒትና የወተት ምርት የሚያስቸግራ ከሆን ከወሰደች የወተት ምርትን ስትሙሌት እንደሚያደርግ ና ወተትን እንደሚያስተካክል ጥናቶች አስረድተዋል ማለት ነው። በተለይ ደግሞ አንደኛው ፋይቶ ኤስትሮጂን የሚባል ንጥረ ነገር ይዟል ማለት ነው። አይሽ ይሄ ፋይቶ ስትሮጅን እንደሚታወቀው ሴቶች ላይ ያለውን ሆርሞን ስትሮጅን የሚመስል ወይም ደግሞ ሲሚላሪ የሆነ ሲሆን ይሄ እንደሚታወቀው ይህ ኮምፓውንድ እጅ በጣም አስፈላጊ ነው። በተለይ ደግሞ ሚልክን ስቲሙሌት በማድረግ አጠቃላይ በቀላሉ ሚልክ ግላንዶችን ወተት እንዲያመርቱ ያደርጋል ማለት ነው። ሂደት እንግዲህ በተለይ ፕሮላክቲን የሚባለውን የሆርሞን አይነት ስቲሙሌት በማድረግ ኢኒሽት በማድረግ በቀላሉ ወተት እንዲመነጭ ያደርጋሉ። በዛ ሂደት የወተት ምርት የሚያስቸግራቸው ሰዎች፣ ወተት የሌላቸው እናቶች ከወለዱ በኋላ ልጃቸውን በቀላሉ እንዲመግቡ ያደርጋቸዋል ማለት ነው። ሁለተኛ ስዊት ግላንድን ወይም ደግሞ የላበጤን ስቲሙሌት ያደርጋል። እንደሚታወቀው አብሽ ስለዚህ እንደሚታወቀው ብረስት አንዱ ሞዲፋይድ የሆነ የስዊት ግላንድ ኢሌመንት ሲሆን ብዙ ጊዜ ፈኑግሪክን ወይም ደግሞ አብሽን በሚወስዱበት ጊዜ በተለይ ስዊት ፕሮዳክሽን ስቲሙሌት ያደርጋል። በዛ ሂደት ተመሳሳይ የሆነ ሲሚላር የሆነ ወይም ደግሞ ሲመልታነስ የሆነ አክሽን ስላለው ሚልክ ፕሮዳክሽን ስቲሙሌት ያደርጋል። በዛ ሂደት የተሻለ የወተት ምርት እንዲኖራቸው ያደርጋል ማለት ነው። ሶስተኛ ሆርሞናል ፓዝዋይ አለው ማለት ነው። በተለይ ይህ ጥናት በአኒማል ስተዲ የተጠና ሲሆን ወይም ደግሞ እንስሳት ላይ የተጠና ጥናት ሲሆን ብዙ ጊዜ ፈኑ ግሪክ እያለ ምንጠራውን የሚወስዱ እናቶች ሆርሞናል ፓዝዋ ላይ ትልቅ ፓርስፔት ያደርጋል ማለት ነው። በተለይ ደግሞ ፕሮላክቲን እና ኦክስቶሲን እያለ ምንጠራውን ሆርሞን ስቲሙሌት በማድረግ ወይ ቦስት በማድረግ ኢኒሻል ስቲሙሌሽን ሚልክ ፕሮዳክሽን ስቲሙሌት በማድረግ አጠቃላይ የተሻለ ምርት እንዲኖራቸው ያደርጋል ማለት ነው። ብዙ ጊዜ አንዳንድ እናቶች ከወለዱ በኋላ ለተወሰነ ጊዜ የወተት ምርት ያስቸግራቸዋል። በተለይ ደግሞ አብሽን በተለያየ ሚንስ ከ48 እስከ ሁለት ሰዓት ከወሰዱ በኋላ የተሻለ የወተት ምርት እንዲያሳዩም ይሄ አኒማል ስተዲ ሪፖርት ዳርጓል ማለት ነው። ስለዚህ እናቶች ይህንን በተለይ ደግሞ ከወሰዱት ከ48 እስከ ሰባ ሁለት ወይም ደግሞ ከሁለት እስከ ሶስት ቀን በኋላ የተሻለ የወተት ምርት እንዲኖራቸው ያደርጋል ተብሎ ይታሰባል ማለት ነው በተለይ ደግሞ ከዚህ ጋር ተያይዞ ኢንሱሊን ግሮዝ ሆርሞን እና ኢንሱሊን ግሮዝ ፋክተር ዋን የሚባለውን አክሲስ ስቲሙሌት በማድረግ አጠቃላይ ከወተት ምርት ጋር ያለውን ሂደት በማስተካከል በቀላሉ ምርት እንዲጨምርላቸው፣ በቀላሉ ልጃቸው እንዲመግቡ ያደርጋል ማለት። ስለዚህ ይህ ጥናት አጠቃላይ በዘመናዊ በባህላዊ መንገድም ተጠንቶ የተሻለ ሁኔታ እንደፈጠረ እና የተሻለ የወተት ምርት እንዲኖራቸው ያደርጋል ማለት ነው። ነገር ግን ይህን ከመውሰዳቸው በፊት ማድረግ ያለባቸው እናቶች የራሳቸው የሆነ ፕሬሪኩዚት አለ ወይም ደግሞ ቅድመ ሁኔታዎች አሉ። ብዙ ጊዜ ይህንን የአብሽን ከመውሰዳቸው በፊት እንደሚታወቀው ጤና ባለሙያ ማማከር በጣም አስፈላጊ ነው። ምክንያቱም አንዳንዴ የተለያዩ በሽታዎች ኮሞርቢዲቲ ይኖራሉ እንዲሁም ደግሞ ተጓዳኝ የሆኑ ኬዞች ስለሚኖሩ ጥንቃቄ ማድረግ በጣም አሪፍ ነው። ሌላው ደግሞ እናቲቱ ላይም ህፃኑ ላይም ዳይጀስቲቭ አፕሴት ሊያስከትል ይችላል። ወይም ደግሞ የምግብ ቱቦ መረበሽ ህፃኑ ላይም እናቲቱ ሊያስከትል ስለሚችል ምን ያህል ዶዝ መጠቀም ያለባቸው፣ በምን ሰዓት መጠቀም ያለባቸው፣ እንዴት የሚጠቀሙ ሲለሆኑ ጤና ባለሙያ መመከር በጣም አስፈላጊ ነው። ከዚህ ጋር ተያይዞ በተለይ ደግሞ አንዲት እናት ልጅ ከወለደች በኋላ የስኳር በሽታ ካለባት ይሄም የስኳር መጠንን ዝቅ ስለሚያደርግ ወይም ደግሞ ሃይፖግላይሴሚያ ሊያስከትል ስለሚችል ይህንም ኮንሳልት ማድረግ በጣም አስፈላጊ ነው ማለት ነው። ሌላው የደም አቅጠኛ የሚወስዱ እናቶች አሉ። አንዳንዴ በተለይ ደግሞ ከወለዱ በኋላ አንቲኮግላንት እየወሰዱ ወይም ደግሞ እንደ ዋርፋሪ ሌሎችም ሌሎችም ፒዮም አይቪ ድረጎችንም የሚወስዱ አንቲኮግላንት መድኃኒት የሚወስዱ ሰዎች ብዙ ጊዜ አብሽ በተፈጥሮ የደም ደም እንዲቀጥን ያደርጋል። ስለዚህ ተመሳሳይ ሲሚላር የሆነ ኦቨርላፕ የሆነ አክሽን ስለሚኖረው ብዙ ጊዜ ለደም መፍሰስ፣ ለተለያዩ ነገሮች ሊጋለጥ ስለሚችሉ ይህንም ጤና ባለሙያን አማክረው ቢሆን በጣም አሪፍ ነው። ሌላው በተለይ ደግሞ ነብሰ ጡር እናቶች ይህንን ንጥረ ነገር አዘውትሮ እንዲጠቀሙት አይመከርም። ብዙ ጊዜ ከዶዝ ጋር ተያይዞ፣ አጠቃቀም ጋር ተያይዞ አንዳንዴ የማህፀንን ግድግዳ ወይም ደግሞ የማህፀንን ጫፍ ስቲሙሌት ስለሚያደርግ ያለቀኑ ልጅ ሊወልዱ ይችላሉ። ያለቀኑ ሌቨር ሊመጣ ይችላል እና ጥንቃቄ ማድረግ አለባቸው ማለት ነው። አንዳንዴ ደግሞ አልፎ አልፎ የተለያየ ሳይድ ኤፌክት አለው በተለይ ይህንን አብሽን አዘውትረው የሚጠቀሙ እናቶች ብዙ ጊዜ የጠረን ለውጥ ወይም ደግሞ ማፕል ሲረፕ ላይክ ስሜል ብለ የምንጠራው ነገር ሊፈጠር ይችላል ማለት ነው። ስለዚህ ይህንን ሂደት የተለያየ ነገር ሊያስከትል ስለሚችል አሁን እንዳልነው መጀመሪያ ኮንሳልት ወይም ደግሞ ማማከር ባለሙያ በጣም አሪፍ ነው ማለት ነው። ዛሬ እንግዲህ በተለይ ደግሞ አብሽ ወይም ደግሞ ፈኑ ግሪክ እያለ የምንጠራው የ የቅመም አይነት እንዴት ነው የወተት ምርትን የሚጨምረው የወተት ምርትን የሚያስተካክለው የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተ ማሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክና ሸር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።